እና ጭንቅላቷ ውስጥ ማይገባ ሚስትህንም ቢሆን መናገሩ ጥሩ ነው። እና ወደ ዋናው ሀሳቤ ብመለስ፣ በተለይ ይሄ ሃዊዝላቭ ኤክስፕሬስ በአስተዳደጋችን ባደግንበት ቦታ ፍቅር እንዴት ነው የተገለጠው? እና ሁለተኛው ደግሞ ሀውዱዋሾ ማይላፍ እኔ አሁን ከዛ የተማርኩትን በቤቴ ለልጆች እና ለባለቤቴ እንዴት አድርጌ ነው ፍቅሬን የማሳየው? ንፉግ ቤተሰቦች ካሳደጉ ፍቅርን በሚመለከት ነገር የፍቅር ንፉግ ቤተሰቦች ካሳደጉ፣ አንተ ባይተወይ ከአንተ ጋር ሰራ ማርኛውም እየመጣለኝ ነው። ጥሩ ነው። ጥሩ ይዛል። ይዛል። ንፉግ ቤተሰቦች የፍቅር ንፉጎች ከሆኑ፣ አንተም ደግሞ ለሚስት ንፉግ ትሆናለህ፣ ለልጆችም ንፉግ ትሆናለህ። እና ያንን ነው የምጠይቀው። እና አሁን ያንን ሲጽፉት፣ አየህ ጥፋታቸው የእነሱ እንዳልሆነ ከየት እንደመጣ ስለሚረዱ በቀላሉ መስማማት ይቻላል ሶስተኛው ደግሞ ምንድነው ሀው ዲ ነው ዩ ቢንግ ላት እና ወድ ዩ ሎክ ፎ እንደ መወደድሽን ወይም መወደድህን በምን ታውቃለን እና ያንን ደግሞ ለማወቅ ምንድነው የምትመለከተው ምል ከነዚህ ከአምስቱ የፍቅር ፋይቭ ላቭ ላንጉጅ ስታየው አንደኛው ምንድነው ስጦታ መስጠል እና ሁለተኛው ደግሞ ምንድነው ወርድ ኦፍ አፍርሜሽን በቃ ኢንካሬጅ ማለት ቆንጆ ነሽ ምናምን ማለት ሶስተኛው ደግሞ ኳሊቲ ታይም አሁን ልክ አሁን እያለሁን አሳከኛንግሞ አክት ኦፍ ሰርቪስ ማለት ምንድን ነው? የባለቤትህ መኪና ዛሬ በቃ አንቺ ቤት ተቀመጪ ሄጄ አሳድሼ ዘይታስ ጨንብሬ ይመጣለሁ ምናምን ማለት እና ይሄን የመሳሰሉ እነዚህ የፍቅር ቋንቋዎች አሉ እና ለምሳሌ የባለቤትህ የፍቅር ቋንቋ አክት ኦፍ ሰርቪስ ከሆነ መኪናዋን አሳድሶ መምጣት ወይ ቤት መጥረግ ቫኪዩም ማድረግ ሽዝ በይ ያበሻወጥ። ወንዶች ብዙም ጎበዝ አይደለንም በዛ ነገር እኔን አይጨምር። እና ሁ ለምሳሌ እሷ አክቶፍ ሰርቪስ ከሆነ የፍቅር ቋንቋ አንተ በየምሽቱ አስራ ሁለት ሮዝ ይዘላ ብትመጣ ሚንስ ነቲ ምንም አይደለም። የእሷ የፍቅር ቋንቋ በቃ እንድሰራላት፣ ልክ ያን ስታረግ እንደተወደደች ታውቃለች። እና ያንዳንዱ ደግሞ ወርድ ኦፍ አፈርሜሽን ሀኒ አይ ላይክ ዩ ሄድ ቴክ በቃ ፀጉርሽ ዋው ቆንጆ ነሽ፣ እና እንደዛ ነው የምትወደው እሷ። አሁን ለንደነዛ አይነት ሴት ደግሞ እስቲ ቁጭ ብለን እንወያይ ብትላት፣ አይሆንም። ሌላዋ ደግሞ አሁን ምልን ለምሳሌ እኔ ባለቤት ያው እዚህ ስለሌለች በነፃነ መናገር እችላለሁ። ቦታውንም ትወዳለች ምን ትላለች፣ ግን የፈለገው ነገር ቢሆን እንደ ኳሊቲ ታይም የምትወደው ነገር የለም። እኔ አንዳንዴ መጀመሪያ ስንጋባ በጣም ምልህ ቢዚ ነበርኩኝ። የባይብል ኮሌጅ ፕሪንስፓል ነበርኩኝ። ማስተራረግ ነበረ፣ ትሬን አረግ ነበረ፣ እና እንደገና ደግሞ ካውንስሊንግ ስራ ነበር። እና ብዙ ናይጀሪያ እያለን ማለት ነው እና ገና እንደተጋባን አካባቢ እና ብዙ ስራ ስላለ አንዳንዴ እንደዚህ አርጌ ምናምን ለማንበብ እንደዚህ ስሞክር ትመጣና ከተቀመጠችበት ተድርስታ ይህን ነገር ትገፋዋለች። መጀመሪያ አይ ኮንታክት መኖር አለብን እና ሁለተኛ በቃ እያየህኝ ተናገር የሚል ነገር እና አሁን የእሷ የፈለገውን ነገር ስጦታ ብትሰጣት፣ የምልህ የእሷ የፍቅር ቋንቋ ኳሊቲ ታይም ነው። አብረህ ከእሷ ጋር ጉጭ ብለህ አንዲት ሰዓት የምትሆን አንዲቫይዲድ አቴንሽን በቃ ሌላው ነገር ደግሞ ምንድን ነው፣ አምስት አራተኛው ጥያቄ ምንድን ነው ምንድን ነው በቤተሰቦቻችሁ ከሆነው ነገር አሁን ባለሽ ትዳር ላይ ባለው ህብረት ላይ ማስተላለፍ ማትፈልጊው መጥፎ ነገር የነበረው፣ አንዳንዶቹ በጣም አባቴ ሰካራም ስለነበር በጣም ይሳደብ ነበረ እና እንደዛ አይነቱ ነገር በትዳሬ ላይ ማየት አልፈልግም። እና እሱም ደግሞ እናቴ በጣም ጨቅጫቃ ስለነበረች ይህን ትዳሬ ላይ ማየት አልፈልግም። እና የመጨረሻው ምንድነው፣ እሱ ምንድን ነበረ፣ በቃ መልካም ነው ብለሽ የምትዩ ከቤተሰብሽ የተማርሽው አሁን ደግሞ በዚህ ባለው ቤተሰብ ላይ ማስተላለፍ የምትፈልጊ አባቴ ጧትና ማታ በቃ በጣም ወድሻለሁ ይለኝ ነበር። እና እኔ አሁን ፍቅርን በሚመለከት ነገር ራሴን ጠይቄ አላውቅም። አባቴ ሁልጊዜ ጊዜ እንደሚወደኝ ያውቃለሁ። እና ይሄም ደግሞ በዚህ እንዲሆን እፈልጋለሁ። እና እንግዲህ ምልህ እነዚህ ናቸው ነገሮቹ። እና ሌላው ደግሞ ምንድን ነው መሰለህ ያው ሬት እንዲያደርጉ ራሳቸውን ይሄ እንግዲህ ምድር ወደ ዲቮርሱ ከመሄዱ በፊት የመጨረሻውን እርምጃ ከመውሰዱ በፊት አይ ቲንክ ሰዎች ቢሞክሩ መልካም ነው። አይ ብሊቭ የማይፈወስ ወይም ደግሞ የማይዋጅ ትዳር የለም። አይ ብሊቭ በእግዚአብሔር በቃ ይሄ ሞቷል ተብሎ የተወሰነበት ትዳር የለም። ሁሉንም ትዳር እግዚአብሔር ሊፈውስ ይችላል። እና ደግሞ ያም ደግሞ ማለት የምልህ ከትዳር ጓደኛ ጋር ስትኖር ላይፍ በጣም ቀላል ነው ምናምን ማለት አይደለም። የምለው አንዳንዴ ከረንሴም ጋር ጋቻለሁ ያው እንኳን ድሮ አያቴ ምን ይሉ ነበር፣ አንዳንዴ እኮ ምላስና ያጠርስ እንኳን ይጋጫሉ ይላሉ እና እንግዲህ ምል ኢን ሴም ባሪ በአንድ ሰው ሰውነት ውስጥ ያሉ ናቸው ግን አለ ግን ያም ደግሞ ማለት ምል ስ ንድ ወርል ማለት አይደለም ግን ያንን ነገር ሪዞልቭ ማድረግ እና ያንን ነገር ደግሞ ሪዞልቭ ለማድረግ ስፈልግ እስቲ የተዳራችሁን ቴምፕሬቸር ለኩት፣ ናቸዋል ለኩት፣ እና አሁን ሁለቱንም አንቺ ራስሽን የምታይበትን መንገድ በስድስት መንገድ የምታይበትን መንገድ እና ባልሽን የምታይበትን መንገድ ጻፊ ይላቸዋለሁ። እና ያም ደግሞ ምንድን ነው ስራን በሚመለከት ነገር፣ እሱን እንዴት ነው ሬት የምታደርጊው? ራስሽን፣ ራሷ ምን ትላለች እኔ ዘጠኝ ነኝ። እሱ ግን ስራን በሚመለከት አስር ነው ልትል ችላለች። እና ከዛ ደግሞ ሶሻል ላይፍ ፍሬንድሽፕ በሚመለከት ነገር እስቲ ለኩ። ሶስተኛ ደግሞ ላቭ ኤንድ ኢንቲመሲ፣ በቃ ይሄ የፍቅር ግንኙነትን በሚመለከት ነገር ለኩ፣ እርስ በርስ ያላችሁ ፍቅር ነው። ከዛ ደግሞ ሰልፍ ኬር ራ መጠበቅ። ምክንያቱም ችግሩ መሰለህ አንተ ለራስህ ጊዜ ስለማይኖርህ ከራስህ ጋር የምታሳልፈው ለራስ የምትፈረቀቅበት ጊዜ ስለማይኖርህ ለባለቤት መጠቀቅ አልችልም። የእግዚአብሔር ቃል ደግሞ ሲናገር ሁለቱ አንድ አካል ናቸው ይላል። እና እሷን እኮ መጉዳት ማለት የራስን አካል መጉዳት ነው። ስለዚህ ሰልፍ ኬር ማለት ቢዚ ከሆነ ላይፍ ስታይል በየቀኑ ጊዜ ወስደ ራስን ኢንቨንቶሪ መውሰድ፣ እንዴት ነው ዛሬ ምንድን ነው ያደረኩት? ምንድነው የጎዳኝ፣ ኢሞሽንን የጎዳው መንፈሴን የጎዳው ነገር፣ ያንን ነገር ሴትል ማድረግ። አንተ አማኝ ስለሆን እነግራለሁ፣ ያው በእግዚአብሔር ፊት ያንን ነገር ሴትል አድርጎ መሄድ ነገር ግን ያንን ነገር የምታጠራቅመው ከሆነ ነገ ይበዛል ከነገ ወዲያ ይበዛል። መጨረሻው ላይ እሷ ላይ ታፈሳዋለህ ማለት ነው እና ሰልፍ ኬር በዛ ነገር ላይ ራስን እንዴት ነው ሬት የምታደርገው፣ ባለቤትህን፣ እና ሌላው ደግሞ ምንድን ነው መንፈሳዊ ነገር በሚመለከት አንተ ራስን እንዴት ነው ሬት የምታደርገው እሷንስ፣ ከዛ ደግሞ ያው ልጆችን በማሳደግ በእነዚህ በስድስቱ ነገሮች ላይ እና አንዳንዴ እሷ ምን ትላለች ኦኬ ራሴን በስራ ስምንት እሱ ግን አስር እኔ ደግሞ በፍቅር ፍቅር በሚመለከት ነገር ራሴን ሰባት እሱ ግን አራት፣ ሶስትም አንድም አንድም የሚሉ አሉ። እና ሰልፍ ኬር እሱ ዜሮ ነው እኔ አትሊስት ሶስት ነኝ። እና መንፈሳዊ ነገርም በሚመለከት እኔ ስምንት ነኝ፣ እሱ ደግሞ ሶስት ነው። እና ከዛ በኋላ ያንን ነገር ሁሉ እናወዳድራለን ማለት ነው እና ከዛ የመጨረሻው ነገር ምንድን ነው እሱ እስቲ ወደ አስር የሚሆኑ ነገሮች ባለፉት ዘመናት በኖራችሁበት ጊዜ ሃይላይት አሁን እዚህ ላይ ክፋት ነገር ላይ መጥፎ ነገር ላይ ኔጌቲቭ ነገር ላይ ከሆነ ፎከስ የምታደርገው የምልህ አንተ ነገሩን ሃይላይት እያደረክ ነው። እኔ አሁን አንድ ፍልስፍና አለኝ እና ይህችን በደንብ አዳምታት እና ኤኒቲንግ ዩ ዋንት ቱ ዳይ ስታርቭ ኢት፣ ኤኒቲንግ ዩ ዋንት ቱ ሊቭ ፊድ ኢት። ስለዚህ እንዲኖር የምትፈልገው ነገር ትመግበዋለህ፣ እንዲሞት የምትፈልገው ነገር ደግሞ ታስርበዋለህ። ስለዚህ አሁን ትዳሩ እንዲኖር ስለሆነ የምትፈልገው የሚገለውን ነገር አትሰጣቸውም። ህይወት የሚሰጠውን ነገር ነው የምትሰጣቸው። ስለዚህ እየሰጠኋቸው ያለውት ነገር ምንድነው? እስቲ አስር ነገሮች በዚህ በአስር ዓመት ውስጥ በአስራ አምስት ዓመት ውስጥ በሀያ ዓመት ውስጥ የሆነው ከዛ ሲጽፉ ራሷቸው አለ ያለቅሳሉ ያኔ ዶሚኒካን ሪፐብሊክ ለቬኬሽን ይሄ ጊዜ የነበረን ጊዜ ኢትዮጵያ ለሆሊዴ ሄደን ጎንደርን፣ የአክሱምን ሀውልት እንትን ምንድን ነው ትግራይ የአክሱምን፣ ጎንደር ደግሞ ሄደን ላሊበላ ምናምን እዛ ላሊበላ የጎበኘንበት ምናምን ነገር እሱ ትዝ ይለኛል። እጅ ለእጅ ተያይዘን ተራራው ስንወጣ ምናምን እና ሌላ ደግሞ ፈረንሳይ ሀገር ለመጀመሪያ ጊዜ አብረን የበረንበት እና አሁን ምንም ኔጌቲቭ የሆነ ነገር ፎከስ የሚያደርጉበት ነገር አስሮም ነገሮች መልካም የሆኑ ናቸው እና ከዛ በኋላ የመጨረሻው ጥያቄ ስለሆነ እዛ ላይ ነው ካሽ የማደርገው የምመነዝረው እሱ ነው። እና እስኪ ተመልከተው አሁን ይህን የመሰለ ነገር አሳልፋችሁ ለምንድን ነው በዚች በትንሽ ግጭት ይሄንን ቻፕተር ለመዝጋት የምትፈልጉት? እና ከዛ ብሎ ወደሚቀጥለው ሌብል እንሄዳለን። አይ ቲንክ ከሚገባ በላይ ተናግሬያለሁ። አመሰግናለሁ ዳን። መቼም በጣም በጣም ደስ የሚል ጊዜ እያሳለፍን ነው እንግዲህ የመገለል ታይማችንን ጊዜያችንን አሁን ኳሊቲ ታይም በሚለው እንመንዝረው። ተመልካቾቻችን ከጥቂት ደቂቃ በኋላ እንመለሳለን። ፕሮግራማችን ይቀጥላል፣ ተከታተሉ። ተመልካቾቻችን ተመልሰናል። ከዳን ስለሺ ጋር ያለንን ቆይታ እንግዲህ የባልና ሚስትን ታሪክ እና በአጠቃላይ መሆን ያለበትም ወይንም ደግሞ እንዴት ችግሮች እንደሚፈቱ አጠር አድርጎ አስረድቶናል። ከልብ እያመሰገንኩኝ እንግዲህ የሚቀጥለው ጥያቄ እዚህ ሀገር መጥተናል፣ ረጅም ዓመት ሆኖናል፣ ልጆች ወልደናል። አንዳንዶቻችን ከልጆቻችን ጋር አንግባባም። በተለይ በአሁኑ ሰዓት የማንግባባበት ደረጃ የምንግባባም ብዙ አለን በቀደም በግል እንዳጫወትኩ ልጄ ሜኑ አይታ የ14 ዓመት ከዚህ በፊት ኪችን ገብታ ማታቅ ልጅ ምግብ ሰርታ ጠረጴዛ ላይ ስታቀርብ እኔ ምን ያህል ምን ያህል እንደተደሰትኩ ቋጫዎች ያህል ነው። ነገር ግን የዛ ነው ደግሞ ያህል ቤተሰብ የማይገባባበት ልጅና አባት አባትና ልጅ ከዚህ በፊትም ከአንድ ጉዳይም ያጋጠመናለ የ14 ዓመት ልጅ ለአባቷ ላይ ፖሊስ ጠርታ ሁሉ አባር ወጥቶ፣ ከአመት ከምናምን በኋላ ነው ይህን ፕሮግራም ሲመለከት፣ ያው እዚህ ስልሰሰን ስለማንጠራ ነው እንጂ ጉዳይ ውስጥ እኔም ገብቼበት ለመርዳት ሙከራ አድርገናል። እና ይህን አስመልክቶ በተለይ ደግሞ በአሁኑ ሰዓት ከልጆቻችን ጋር ቤት ነው ያለነው፣ ተፋጠናል ብዙዎቻችን እና ይህን ነገር በምን አይነት ጥሩውን ፓርትም መጥፎውን ፓርቲ ይሆናልም አይሆንም የሚለውን ነገር እንደው አሁንም፣ ለተመልካቾቼ መቼም ከልብ እያመሰገንኩኝ፣ ዳን ይሄ ነገር እንደው በገንዘብ ነበር መዘዘር የነበረበት ያው ለኢትዮጵያዊ ለወገኖችህ ነፃ ሰርቪስ እየሰጠ ነው። አመሰግናለሁ። ኧረ ምንም ችግር የለም። አይ በመጀመሪያ ምልህ ባለፈው አዶነ ቪዲዮ ላይ የተዋሉ ሁለተኛው ቪዲዮ ላይ ያው እንደተናገርኩት እንግዲህ ምልህ እኔ ዝም ብዬ ገብቼም ስቴፕ እንዴት ነው ባለስልጣን ነ ብዬ የምናገርም ሰው አይደለሁም። ለዚህም ነው ከሚዲያው በጣም ራቅ ያልኩት እና ግን አሁን ሳየው ሲትዌሽኑን በተለይ መጨረሻዋ ላይ እንደተናገርኩት ዛች ቪዲዮ ላይ ሀ በርትራይት አዛን ኢትዮጵያን እንደ ኢትዮጵያዊ ብርትራይት አለኝ ለህዝቤ ለመናገር እና ባለስልጣን ሆኜ አይደለም አውቃለሁም ብዬ አይደለም ግን ጀስት ካለኝ ከንሰርን እና ለህዝቤም ካለኝ ፍቅር ይህን መናገር እችላለሁ። እና አሁን በጠየቀው በተለይ ልጆችን በማሳደግ በሚመለከት ነገር እንብል ሁላችንም በተለይ የኢትዮጵያ የመጣ ነው። እኔም ያው ኢትዮጵያን ያደግኩት በልጅነቴም ቢሆን እንግዲህ ከአርባ ሁለት ዓመት በላይ ሆኖ አልከወታው እና በልጅነቴም ጊዜ ቢሆን አላደል የወጣሁት ግን አስተዳደጉን በደንብ አውቀዋለሁ እና በደንብ ረደዋለሁ እና ዩዋ እምልህ ዋት አይ ዱ ኢዝ ዋት እስ ዶን ቱ ሚ። አሁን ኢቭን ልጆቻችን እንኳን ሚስቶቻቸውን የሚያስተዳድሩበትን መንገድ ስንመለከት አባት እንዴት ሚስቱን እንዳስተዳደረ ከዛ ነው የሚማሩት። ያንን ተምረው ነው አይደለም፣ እነሱም ደግሞ በተዳራቸው ላይ አፕላይ የሚያደርጉት እና በሁለት መንገድ መክፈል ይችላለው። የመጀመሪያው ያው ምልየኛ አስተዳደግ ነው እና በሀገር ቤት ካደግን በኋላ እዚህ ሀገር ከመጣን በኋላ ምን ያንኑ ፕሪንስፕል ለማስተላለፍ እንፈልጋለን ለልጆቻችን። እና ምን ማለት ነው ሴም ወይ እኛ ባደግንበት ሁኔታ ልናሳድጋቸው እንፈልጋለን። ዶን ዱ ስ ዶን ዱ ት። እና በተለይ ይሄ አፕሮቫል ቤስት የሆነ ይሄ የልጆቹ መልካም ነገር በመናገር ሳይሆን ጥፋታቸውን በመናገር ነው አይደለም፣ ለማሳደግ የምንፈልገው አንደኛ መለያው። እኔ እንግዲህ ዋናው ያጠናሁት ቅድም የነገርኩህ ሜጀር ፕሮቶኮል የምሰራው የኔም ኤስ ይባላል እና ምልት የትሮማ ቤስድ ቴራፒ ነው። ትሮማን የሚመለከት ነገር ሰዎች አላ አይደለ፣ በተለያየ ነገር ተጨንቀው መጨረሻ ላይ በቃ ጭንቀቱ አድጎ አድጎ በቃ ባለማቋረጥ ይመጣል። አሁንም በጊዜው የሚሆን ይመስላቸዋል እና ከፈርስት ሪስፖንደርስ ጋር ሰራለው ከፖሊሶች ከፋየር ቺፍ ምናምን እና ስትመለከት ምንድን ነው የነሱና ይሄ ምንም የተለያየ ነገር አይደለም እና የነሱ ያው ትሮማ ሲሆን፣ ዝም ብሎ አንድ አጋጣሚ ሊሆን ይችላል። ሰው ሲሞት አይተው፣ አንገቱ የተቆረጠ ሰው አይተው ምናምን ያ ሊሆን ይችላል። የሚያስጨምታቸው ግን ኮምፕሌክስ ትሮማ ሲሆን በተደጋጋሚ የሆነ ነገር ነው እና መጨረሻ ላይ ቢካምስ ኮምፕሌክስ ትሮማ እና አሁን በልጆቻችንም ላይ የሚደርሰውን ነገር ስትመለከት፣ እኛ ባደግንበት መንገድ ከልጅነት ጀምሮ አላደለም፣ አታድርጉ፣ መጥፎ ነው እያለን እንነግራቸዋለን። እና ይሄ ከምን አንፃር ነው የምናገር አታችመንት ቦንዲንግ የሚለው ነገር እና ለምንድን ነው እዚህ ሀገር ልጆች ሲወለዱ ልክ ገና እንደተወለዱ መጀመሪያ ላይ ለእናትየው ይሰጡና፣ ቆዳ ለቆዳ ደረት ለደረት ላይ ይገናኛሉ እና ደዋንደም ቱ ቦንድ ከኔክት እንዲያደረጉ ይፈልጋሉ። ምል በማህፀን ውስጥ አብረው ነበሩ። አሁን ደግሞ ፊዚካሊ እና ያው ብዙ ጊዜ ያው ስለ ነርቨስ ሲስተም እንኳን ስትመለከት ንላ ላርጀስት ነርቨስ ሲስተም ኢዝ ኢን ደ ስኪን በቆዳችን ላይ ነው ያለው እና ቆዳ ለቆዳ ሲገናኙ ኮኔክሽን ይፈጥራል ከዛ በኋላ ደግሞ በቃ እና ስለዚህ አሁን እነሱን ከኛ ጋር አታች ይሆናል ኦፍኮርስ ኔጌቲቭ አስፔክት ኦፍ አታችመንት አለ ብለ ከዛም የተነሳ ሰዎች ፋንክሽን ማድረግ አይችሉም እንደገና ፖዚቲቭ ደግሞ የሆነው አላደለ በነሱ ውስጥ ፖዚቲቭ ቢሄቪየር መልካም የሆነ ባህሪን የሚፈጥረው አለን እና ግን ልጆች ምን ከልጅነታቸው ጀምሮ ድንጋይ አስደደብ ምናምን። አንድ ጊዜ በጣም የሚያስደንቅ ምንድን ነው ኮሚክ አነው እኔ አላውቅም ኮሜዲ ምናምን ቪዲዮ አንድ ጓደኛ ይልኮልኝ እና፣ ምን ብዙም ጊዜውም የለኝም ለማየት። ምናልባት ባ ቴን ይርስ ሳይሆኑ አረሳውም እና ምንድን ነው የሚያሳየው የፈረንጁ ልጅ ወደ ትምህርት ቤት ሲሄድ አባትየው አግፎ ስሞ በቃ ሀመ ብለስድ ደይ ምናምን ምናምን ብሎ ነው የሚሸኘው። እና ያኛው ደግሞ ምንድን ነው የሚያሳየው ልክ በቃ ልጁ ትምህርት ቤት ልሂድ ሲል አባትዬው ሂድ ሂድና በቃውን ትምህርት ቤቱን ደግሞ አብሳይዳሁን ኢቨን ዝም ብሎ ኮሜዲም ቀልድም ቢሆን እና ምንድን ለብዙዎቻችን በዛ ሁኔታ ነው ሪሌሽንሽፕ ያደግነው እና አሁን ደግሞ እዚህ ሀገር እንመጣና በሳው መንገድ ለማስተናገድ እንፈልጋለን። እዚህ ሀገር ምልህ ፖዘቲቭ አፕሩቫል ነው እና ኢቨን እንኳን ስህተት ሲኖራቸው መልካም በሆነ መንገድ ኖ። አሁን እኔ ምልህ ከሰባት ዓመት ጀምሮ ያሉ ልጆች እስከ አስራአራት ዓመት እስከ አስራስምንት ዓመት ወጣቶች ከህፃናቶች ጋር ሁሉ ሰራለሁኝ እና ግን ደስ የሚለው ነገር ምንድን ነው እንደ ባለስልጣን ሆኜ ለምንድን ነው እናት እንዲህ ብላኛለች? ለምንድን ነው የሚያደረግከው አለልም። እና እኔ ጥያቄውን እሱ እንዲመለስ ነው ማደረገው። እናትህ ያው በቃ ቤት በቃ ይናደዳል፣ አልፎ አልፎ ይሰድበኛል ትላለች እና እንደዚህ ቤተሰቦችን መስደብ ይዘህ ተወጥተኝ ነው ሆኖ ሆኖ ይለኛል ራሱ እና አሁን ከሱ ነው መልስን ማገኝ። ስለዚህ እንደዛ ካለኝ አይ ታዲያ መልካም ካልሆነ እና መጥፎ ከሆነ ለምን እንደዛ ታደርጋለህ እና ምናምን ወዲያውኑ እና እምልህ ፖቲቭ ስለሆነ አፕሮች የማደረጋቸው ፖዘቲቭሊ ይመልሳሉ እና ምል እኔ ድሮ ማኔጅመንት ሳደና የተማርኩት ከማኔጅመንት ፋዘር ኦፍ ሞደርን ማኔጅመንት የሚባለው ፒተር ድራከር ይባላል እና ምን አለ ሜክ ዊክነስ ኢረለቨንት ስትሬንግስ፣ ፕሮዳክቲቭ እና ድካሙን ምንም በቃ አላደለም ገሸሻ አድርግኸው አላደለ ጥንካሬ ላይ ፎከስ አድርግ። ያ ደግሞ ማለት ምለ ስለ ሀጢአት አይደለም ይሄ አም ቶኪንግ አባውት ከልጆቻችን ጋር ባለው ሪሌሽንሽፕ እና ሀጢያትን ማለቴ አይደለም። ሀጢያት ሀጢያት ነው፣ ሀጢያት ዲል መደረግ አለበት ግን እንዴት ነው አንዳንድ ድካም እንኳን ብናይ ኢትስ ኦኬ የምልህ አሁን ልጄ አንድ ነገር ቢያደርግ እና እኔ ማልወደውን ነገር ቢያደርግ አልጮሁበትም የምልህ ይሄን እኮ አታርግ ብዬ ነበር እና ፕሊስ ኔክስ ታይም አታርገው እና ለምን አረግከው ብዬ አደለም እና ምልህ አንዳንድ ጊዜ አንተ መቼም ብዙ ነገር እየጎረጎርክ ያወጣ ነው ከውስጥ የመናገር ማልፈልገውን። እና ይሄ ኢነርቫው የሚባል ነገር አለ የውስጥ መሐላ እና አንድ ጊዜ አንድ ልጅ ባለማወቅ ብርጭቆ ሰበረ እና እናትየው ለምንድነው የሰበርከው፣ ማነው የሰበረው ስትለው እኔ ነኝ አላት። ለምንድን የሰበርከው ብላ በደም ቤዝመንት ወስዳ መታችሁ ደበደበችው እና ከዛ በኋላ በቃ የሆነ ነገር ተማረ። ከዛ ሁለተኛም ጊዜ እንደገና ተሰበረ አሁን ብነግራት ትመታኛለች አለ ግን በኋላ እናትዬ መጣች እና ማን ይሄን የሰበረው? እኔ እኔን ብል መታ ነው አለ። ስለዚህ ስም አልኩኝ አለ ኢትስ ኦኬ፣ እውነቱን ከነገርከኝ አልነካም በቃ እውነቱን ንገረኝ አለ እና ኦኬ ማሚ እኔ ነኝ አለ። ከዛ በኋላ ቤዝመንት ወስድና በደንብ አርጋ ቅጥቅጥ አርጋ ትመታዋለች እና ቤዝመንት ውስጥ እያለ ቁጭ አለ እና ሁለተኛ ሴቶችን አላምንም። ቃሉን ስማው በደንብ የአራት አመት ልጅ ነው። ሁለተኛ ሴቶችን አላምንም በእናቱ ምክንያት፣ ሂሜዳን ኢነር ቫው በውስጡ እና ከዛ ልቡን ቆለፈና ቁልፉን ወረወረው። ከዛ በኋላ ይሄ ሰው አድጎ ሚስቱ አገባ። ከሚስቱ ጋር ዲል ማረት ጀመረ። ሚስቱን ማመን አልቻለም። እንደምታውቀው ደግሞ ሪሌሽንሽፕ ካን ኖት ቢ ኤስታብሊሽድ ዊዝአውት ትራስት፣ ትራስት ያስፈልጋል መተማመን ያስፈልጋል። ግን ያቺ ቁልፍ ተቆልፋ ስለተዘጋጅ ሊያውቀው አልቻለም እና እዛ ቴራፒ ላይ ነው ስንሰራ አስታወሰው እና ከዚህ በፊት የማልከው መሀል አለ ወይ? አሁን እንዲህ ሚስትን ላታምን የሚያስደርግ ነገር ምንድን ነው? መጨረሻ ላይ ሲነግረኝ ያዘኪ አልኩ። ምን አሁን ይሄ ዲኤንኤምኤስ የሚለው ሲምተም አይደለም ትሪት የሚያደርገው ሩት ኮዝ ነው። አንተ ሲምተሙን ትሪት ብታደርገው ተመልሱ መንሴ አይ በትክክል እንጂ መንሴ አይ ማለት በነገራችን ላይ የአማርኛ ፕሮግራም አይደል የምናስተላልፈው? አሁን ስለዚህ እንግዲህ ከዛ የተነሳ ተመልከት አስተዳደጉንና፣ እና ከልጆቻችንም ጋር ቢሆን ብዙ ግጭት ሊኖር ይችላል። ግን እ እኛ እኮ እንደ ባላባት

እምል አሁን አይ ቲንክ 2009 እምል የሆነ ፕሮቶኮል ስለሂነ ሂሊንግ ሰራሁኝና ብዙ ነገር ወደ ልቤ የመጣ እምል ኔ መልካም አባት ነኝ ብዬ መፎከርም አልችልም፣ ግን እግዚአብሔር በጥሩ ልጆች ባርኮኛል እና የምችለውን አድርጌያለሁ። ግን ስቲል ያንን ያንን ነገር ካጠናሁኝ በኋላ መጥቼ የመጀመሪያውን ልጄን ይቅርታ ተንበርክኬ እና እስከ ዛሬ ድረስ በማወቅም ባለማወቅም ለበደልኩሽ ነገር ፎርጊቭ ሚ እና ማልቀስ ጀመረች። እንዴት እንደዛ ትላለ? እንዴት እንደዛ ትላለ? በትንሽም ነገር ቢሆን በሳትኩበት ነገር ፎርጊቭ ሚ እና ወንዱም ልጄ ከኔ ጋር ተንበረክከና ማልቀስ ጀመረ። እንዴት እንደዛ ትላለ? ትንሿ ልጄ እና ግን ምንድን ነው እሱ ባለማወቅ እንኳን ያቆስልናል አደለም። ያቆሰልኳቸው ቦታ ካለ ያቁስሉ መፎስ የሚችለው አላደለም። እኔ ጥፋቴ በማወቄ ነው፣ በመረዳ አይ ቲንክ ባለስልጣን ሆነ ይሄን አርግ አታርግ የምንላቸው ከሆነ ተያይዞ ገደል መግባት። ነገር ግን አንደርስታንድ ማድረግ የነሱንም ሁኔታ ደግሞ፣ ምልህ አገር ቤት ባለው ስታይል ሳይሆን እዚህ ሀገር አስተሳሰቡም አመለካከቱም ለየት ያለ ነው። ደግሞ ያንን ማለት አስ ክርስቲያንስ የእኛ ጋይድ ሶሻል ላይፍ አይደለም፣ ወይም ደግሞ የገቨርንመንት ጋይድ አይደለም። ቢብሊካል ጋይድ ነው። መጽሐፍ ቅዱስ ምንድን ነው የሚለው እና ምድ ያው ኤፌሶን ስድስት ላይ ስትመለከት ያው ምንድን ነው የሚለው አባቶች ሆይ ልጆቻችሁ አታሳዝኑ፣ አታስቆቱ። ልጆች ሆይ ቤተሰቦቻችሁ ታዘዙ፣ መልካም እንዲሆንላችሁ እና እድሜያችሁ በዚህ ምድር ረጅም እንዲሆን ይላል። እና ምሳሌ ላይ ደግሞ ትሬናፕ ቻይልድ ወይ ሹድ ጎ አፍተ ሮናት ኖ ቢፎ። ይሄ የተለየ አመለካከታ ነ በተለይ ሬና ፈቻነ የሚለው ምንድነው በንት ለዋል እቃ ዝንባሌ፣ የልጄን ዝንባሌ ተመልከተ። እኔ ልጄ ዘጠኝ ዓመቱ ሆኖት ዝም ብሎ ትንንሽ ቴሌስኮፕ እያየ ወንበር ላይ የወጣ እንደዚህ ያደርጋል እና ከዛው ናይጄሪያ ነበረ ያለነ የዛን ጊዜ በየዓለም ዙሪያ ስጓዝ ቴሌስኮፕ አመጣለታለው የአስትሮኖሚ መጽሐፍቶች አመጣለታለሁ። በቃ ትሬናፕቻለነሽ እና አንተ አሁን ስንት ቤተሰቦች ናቸው ልጆቻቸውን ዶክተር ካልሆንክ እንትን ካልሆንክ ይሄን ካልሆንክ አስተማሪ ካልሆንክ እና አንዳንዴ አስራ አራት ዓመት ልጅ በጣና ምን ይለኛል። ከናዲያ ታሪከኞች ናቸው እነሱ እኔ አባቴ እንትን ምንድን ነው የሚባለው ቤዝቦል ተጫዋት ይለኛል ወይም ሀኪ ተጫዋት ይለኛል። እኔ ሀብሎ ዲዛይን ትጫዋ ለመጫዋት ፉትቦል ነው ወይም ባስኬትቦል ነው ይለኛል። ለምን ስለው ቢኮዝ እሱ በእድሜ በልጅነቱ አባቱ ተጫዋት ብሎ ስላልተጫወተ አሁን የእሱን ህልም በእኔ ውስጥ ሊኖር ይፈልጋል። እና ስለዚህ ምንድነው የምትፈልገው? ይሄ ከዛ ቤተሰቦችን አመጣና መጮ እያነጋግራለሁ እና አሁ ጊቢ አረን ነው ብለም እየመለስ ሆና ለምሳሌ ሰጥህና ጨርሳለሁ። አንድ ጊዜ የሆነ ወጣት መጣና ከአባቴ ጋር አነጋግረኝ አለኝ። ምድር ማነጋግር ይሁን ሲ አለኝ። እና ከዛ አባቱን ይዞ መጣ። ሶፋ ላይ ግራና ቀይ የተቀመጡ። ከዛ በኋላ ምን አለ አንተን ሳይሆን አባቴ ነው ማናገር ንፈልገዋል። እና ወደ አባቱ ዞረና፣ አንተ ዶክተር እንድሆን አለ አይደለም ገፋፋኝ እና የዶክተርነቱን ትምህርት አጠናው። ኦልሞስት ወደ አምስት መቶ ሺ ብር አጥፍተሃል። ለዚህ የአፓርትመንት እንትኔን ከፍልሃል። መኪና ገዝተልኛለ። ገንዘብ ሰተኛል ግራጁ ዌት አደረኩ ኢንተርንሽፕ ሰራሁ። ከዛ ደግሞ አንድ አመት ተኩል ፕራክቲስ አድርጌያለሁ። አሁን ግን አልፈልገውም ማለት አባትየው ልክ ጉንጩ እንትኑ ሁሉ ሳይሆን ያደገው እና ሊያለቅሱ ሁሉ ፈለገ። ያኔ አያቴ ዶክተር ነበር፣ አባቴ ዶክተር ነበር፣ እኔ ዶክተር ነኝና አንተ ዶክተር መሆን አለብ ስላልከኝ ልታዘዝህ ነው አለ። የዚያን ጊዜ እኔ ብቻ ቁጭ የምን አልኩኝ፣ ምን አይነት ውድ መታዘዝ፣ ቬሪ ኤክስፔንሲቭ ኦቢዲየንስ፣ የአምስት መቶ ሺህ ብር ኮስት የሚያደርግ መታዘዝ ከዛ አባትየው በጣም አለቀሰ እና፣ ከመጀመሪያውኑ ለምን አልነገርከኝም? አይ ብነግርህ እንዳታዝም ብዬ ነው። እና ከዛ አባትየው ምርጭ፣ እኔ ግን በቃ አይ ላይክ ቱ ዱ ሶሻል ወርክ ከሰዎች ጋር መስራት ነው የምፈልገው እንጂ የዶክተርነት ነገር አልፈልግም። እና በሱ ቢሆን በቃ ላገዝ ይችላለሁ። እና በቃ ይቅርታ አድርግልኝ ምናምን ብሎት ይወጡ ሲሉ ልጁ ተነሳና ልጁ ተነሳና ምን አለ ይሄን ከሰማኸውን ኢንተርቪያችን እዚህም ላይ ባልቅ አይዶንኬ